ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፋ አስመልክተው በርካታ ወገኖች የያዘን መግለጫዎቻቸውን አሰምተዋል። ገዳዩን በመለማመጥ ነፃ የወጣ ህዝብ የለም የሚሉና የመንግስት ባለስልጣናት ተጠያቂ ይሁኑ የሚሉ መልእክቶች ጎልተውም ተሰምተዋል። የአማራ ፋኖ ብሔራዊ ኃይል ከአዲስ አበባ በኪሎ ሜትሮች ርቀት ላይ የፈጸመው ጥቃት አስደንጋጭ ተብሏል። የዶቼቬሌ ጋዜጠኞች ጉዳይ ውግዘት ገጥሞታል። የግብፁ ሚኒስትርም የኢትዮጵያን መንግስት ጎን ትለዋል። እነዚህንና ሌሎችንም ወሳኝ መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም በወዳጅነት ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ሼር በማድረግ አብራችሁን እስከ ፍጻሜው እንድትቆዩ በአክብሮት ተጋብዛቸዋል። አሁን በቀጥታ ወደ ዜናዎቹ እናልፋለን። በአርሲ ዞን በክርስቲያን ወገኖች ላይ የተፈጸመውን ጭፍጨፋ አስመልክቶ ከአማራ ፋኖ ብሔራዊ ኃይል የተሰጠው መግለጫ በቁርጠኛ ተጋድሎ እንጂ ገዳይን በመለማመጥ ነፃ የወጣ ህዝብ በዓለም ላይ የለም የሚል ሐሳብን አሰምቷል። በአርሲ ዞን በጉና በመርቲ በሽርካና በሆሎንቆዋቢ ወረዳዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችና ካህናት በተለይም አማራዎች ላይ ሲፈጸም የቆየው ግድያና ስቃይ እጅጉን ተባብሶ መቀጠሉን ተገንዝበናል ያለው የአማራ ፋኖ ብሔራዊ ኃይል የአማራ ፋኖን ወደ ጫካ የገፋ ዋናው ምክንያትም አገዛዙ በአማራ ህዝብና በቤተ እምነቶቹ ላይ የሚፈጽመውን መዋቅራዊ ጥቃት እንዲያቆም በተደጋጋሚ በሰላማዊ መንገድ ጥያቄዎችን ሲጠይቅ አረመኔው የአብይ አህመድ አገዛዝ ይህንን ጥያቄውን ከመስማት ይልቅ በጩኸት በመመሰል ወደ ሙሉ ዘር ማጥፋት ጦርነት በመግባቱ እንደሆነ መላው ህዝባችን የሚያውቀ ነው ሲል ስለ መሰረቱ አስታውሷል። ይህ መዋቅራዊ ጥቃት የአብይ አህመድ አገዛዝ ወደ ስልጣን ከወጣበት ጊዜ ጀምሮ እጅጉን ተባብሶ በሁሉም የኢትዮጵያ ክፍል በካህናትና በመሻይኮች በኦርቶዶክስና በእስልምና ምዕመናን ላይ በግልጽና በስውር ጭፍጨፋ ሲፈጸም ከመቆየቱ ባሻገር በአርሲ አካባቢ የተፈጸመው ማንነት ተኮር ጭፍጨፋም የዚሁ ነፀብራቅ መሆኑ የአደባባይ ሀቅ ሆኖ ይታያል ብሏል። ጥቃቱን ይበልጥ አስከፊ የሚያደርገው የዜጎችን ደህንነት የመጠበቅ ኃላፊነት ያለበት አገዛዙ ለጨፍጫፊዎች መሳሪያ ማደልን ጨምሮ በቀጥታ በግድያዎች ላይ እየተሳተፈ የሚፈጸመው መሆኑ ነው በማለት የጠቆመው ድርጅቱ ይህ ተግባርም አገዛዙ የአማራን ህዝብና ቤተ እምነቶቹን በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ማጥፋት የእቅዱ አካል መሆኑን በቂ ማሳያ ነው ሲል በመግለጫው ላይ አስረድቷል። አገዛዙ እነዚህንና መሰል ድርጊቶችን እየፈጸመ ያለው የቤተ ክርስቲያኗን መዋቅር በቁጥጥሩ ስር በማስገባት ጭምር በመሆኑ ኃላፊነት ያለባቸው መንፈሳዊ አባቶች አገዛዙ ድርጊቱን እንዲያቆምና እንዲያስቆም በቂ ትግል ለማድረግ ቀርቶ ጥቃቱን ለማውገዝም እንኳ ዳተኝነት እንዲታይባቸው ምክንያት ሆኗልም ብሏል። የጥቃቱ ሰለባዎችን ማንነት የሚጋራው ህዝብም ሆነ ሌላው ኢትዮጵያዊ የጥፋት ተልዕኮ ይዞ የተነሳውን አገዛዝ ማስወገድ ላይ ከማተኮር ይልቅ ከገዳይ ፍትህን የመናፈቅ አደገኛ አስተሳሰብን በመሸከም ዛሬም እንደ ትላንቱ ሻማ በማብራትና ፍትህን በመለመን ሞቱን የሚጠባበቅ መሆኑ መጪውን ጊዜ አስከፊ ያደርጓል ሲልም በመግለጫው አስጠንቅቋል። የአማራ ፋኖ ብሔራዊ ኃይል በመግለጫውም ላይ አክሎ በዝምታ እያየ ያለ ሁሉ የአገዛዙ የጥፋት እቅድ እንዲቀጥል ድጋፍ እያደረገ መሆኑን መታወቅ አለበት ብሏል። በሰው ልጆች እልቂት ማዘን ሰብአዊ ባህሪ ቢሆንም በቁርጠኝነት ተጋድሎ እንጂ በሐዘንና እርግማን ነፃ የወጣ ህዝብ በዓለም ላይ የለምና ሐዘንና እርግማንን የሚለውጠው ነገር እንደሌለ ታውቆ በከተማም ሆነ በገጠር የሚኖረው ሁሉም ኢትዮጵያዊ እንደ አካባቢው ነባራዊ ሁኔታ ራሱን በማደራጀት አገዛዙን በሁሉም ረገድ ታግሎ እንዲያስወግደው ጥሪያችንን እናስተላልፋለን የሚል መልእክቱንም አሰምቷል። የአማራ ፋኖ ብሔራዊ ኃይል አመራርና ሰራዊቱ የሽብርና የጭካኔ ተግባራት የሚቆሙት አረመኔው የአብይ አህመድን አገዛዝ ፍትህ በመለመን ሳይሆን በሁሉም የሀገራችን አካባቢዎች በአፈሙዝ በታገዘ ሁሉን አቀፍ ህዝባዊ እንቢተኝነት በሚደረግ ትግል ብቻ እንደሆነ በመገንዘብ ሲያደርግ የቆየውን ተጋድሎ አጠናክሮ በመቀጠል የዜጎቻችንን ደም የሚያፈሰውን አገዛዝ በማስወገድ ኦርቶዶክሳውያንን ጨምሮ ለመላው ህዝብ የሰላም አየር ይመጣ ዘንድ መስዋዕትነት መክፈሉን ይቀጥላል ሲልም ቃሉን አጽንቷል። በመጨረሻም ለወደቁት ሰማዕታት ነፍሲ ማር እያለ ድርጅቱ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ምዕመናንና ለሰማዕታቱ ቤተሰቦችም መጽናናትን ተመኝቶ መግለጫውን ቋጭቷል። በሌላ በኩል ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተላለፈ የሀዘን መግለጫም በኦሮሚያ ብሔራዊ ክልላዊ መንግስት በአርሲ ዞን አስተዳደር በጉና በመርቲ በሸርካና በሆሎን ቆዋቢ ወረዳዎች ውስጥ በሚገኙ የኢትዮጵያ ኦርቶዶክስ ተዋዶ ቤተ እምነት ተከታዮች ወገኖቻችን ላይ ጥቅምት 14 እንዲሁም ጥቅምት 18 ቀን ተኝተው በነበሩበት ማንነታቸው ባልታወቁ ታጣቂዎች በአሰቃቂ ሁኔታ መገደላቸውን የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያንና የኢትዮጵያ የሃይማኖት ተቋማት ጉባኤ ካወጧቸው መግለጫዎች ለመረዳት ችለናል ተብሏል። ጠቅላይ ምክር ቤቱ በደረሰው አሳዛኝ ጉዳት የተሰማውን ከፍተኛ ሐዘን እየገለጸ ለቤተሰቦቻቸውና ለመላው የኦርቶዶክስ አማኞች መጽናናትን ተመኝቷል። መንግስትም የሰው ልጅን በዚህ አይነት አሰቃቂ ሁኔታ ሕይወታቸው እንዲያልፍ ያደረጉትን አካላት በመከታተል ለሕግ እንዲያቀርባቸው ጥሪውን አቅርቧል። ከዚህም ባሻገር በኢትዮጵያ ውስጥ የሚፈጸሙት ጥቃቶች በጥልቅ እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪ ቀርቧል። አምስት ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት በኢትዮጵያ ውስጥ የሚፈጸሙት ጥቃቶች እንዲመረመሩ ለዓለም አቀፉ ማህበረሰብ ጥሪውን አሰምቷል። ቅንጅቱ በቅርቡ በአርሲ የተፈጸመውን ግድያ አስመልክቶ ባወጣው መግለጫው በኢትዮጵያ የሚፈጸሙት ማንነትና ሃይማኖት ተኮር ጥቃቶች መንግስታዊ መዋቅርን የተከተሉ ስርዓታዊና ተጨማሪ እጅ ያለባቸው ስለመሆኑ ምርመራ እንዲደረግ ጥሪውን አሰምቷል። ቅንጅቱ ጠያቂም ተጠያቂም ባለመኖሩ መግደል ቀላል ሆኗል በሚል ያወጣው መግለጫው እንዲህ አይነቱ ግዙፍ ኢሰብአዊ ድርጊት በጽኑ እንደሚያወግዝ አስታውቆ እልቂት የየቀን ገጠመኙ ለሆነው የአካባቢ ማህበረሰብም ብርታትና መጽናናትን ተመኝቷል መኢአድ ኢሃፓ እናት ፓርቲና አኢዴፓ እንዲሁም አግን የመሰረቱት ትብብር ለኢትዮጵያ አንድነት የተሰኘው ቅንጅት ከአለም አቀፉ ማህበረሰብ ባሻገርም ለአርሲዞን ነዋሪዎች ሃይማኖት አባቶች ለሚዲያ ኃላፊዎች በመንግስት መዋቅር ውስጥ ለሚገኙ ባለስልጣናትም ጥሪውን አሰምቷል ነዋሪዎቹ ራሳቸውን እንዲጠብቁ ለሃይማኖት አባቶችም ለህዝቡ ጥሪም በማድረግ አባቱ የግዴታቸውን እንዲወጡ ጠይቋል። የመንግስት ባለስልጣናትም አድምጡ ብሏል። መቼም ከተጠያቂነት አታመልጡም ሲልም አሳስቧል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነውስ ኃይለማርያም ማሞ ክፍለ ጦር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በምትገኘው የቡልጋ ከተማ አስተዳደር ቱለፋ ከተማ ላይ ድንቅ ኦፕሬሽንን ፈጽሟል። የኃይለማርያም ማሞ ክፍለ ጦር አናብስቶች የሶስተኛ የሰላም ሰው አንዳርጌ ሬጅመንት በሁልጊዜ ረፍት የለሽ ኦፕሬሽኗ በአዲስ አበባ ዙሪያ ቱለፋ ከተማ አስተዳደር ውስጥ በመግባት አርብ ዕለት የብልጽግናን ካምፕና ምሽግ እንዲሁም የከተማ አስተዳደሩ መቀመጫን ህንፃ በመስበር አስደማሚና አስደናቂ ኦፕሬሽን የፈጸመች ሲሆን፣ በተክሱ ልውውጡ ከፍተ ከፍተኛ የሆነ ቁሳዊ ኪሳራ ደርሷል ተብሏል። የፋኖን ከብረት የጠነከረ ክንድ መቋቋም ሲያቅተው ሰራዊቱ እግር ያውጭኝ ብሎ ወደ ኦሮሚያ ክልል ፍቼ ገነትና በዙሪያው ወዳለው ግዛት ከተማውን ጥሎ ፈርጥቷልም ተብሏል ። ፋኖም ከአስደናቂው የከተማ ኦፕሬሽን መልስ ወደ ተቆጣጠረበት ግዛት የእምዬ ምኒልክ የጦር ግምጃ ቤት ወደ ኮረማሽ ንዑስ ወረዳ ቀበሌዎች በድልና በጀግንነት ተመልሷል። ይህንን መሰል የከተማ ኦፕሬሽን ተጠናክሮ እንደሚቀጥል የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የአሳምነውስ ኃይለማርያም ማሞ ክፍለ ጦር ምክትል አዛዥና የዘመቻ መምሪያ ኃላፊ አስታውቀዋል። የአገዛዙ የአራዊት ሰራዊት መነሻውን ሐሙሲት ላይ በማድረግ ወደ ወረታና ደብረታቦር ከተማ እየተንቀሳቀሰ በነበረበት ጉማራ ከተማ ላይ ሲደርስ በጣና ገላውዲዮስ ክፍለ ጦር ጣና ብርጌድና አንበሶ ብርጌድና አምስቶች ጥምረት ከቀኑ ስድስት ሰዓት እስከ ሰባት ሰዓት ድረስ በተፈጸመበት ድንገተኛና ፈጣን የማጥቃት ውጊያ ድንጋጤ ውስጥ በመግባት እግሬ አውጭኝ ሲል ከተማዋን ለቆ ፈርጥጧል ተብሏል አንበሶና ጣና ብርጌድ ጉማራ ላይ ጠላትን በየአቅጣጫው ሲበታትኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ ውስጥ በመግባት ተጨማሪው የአገዛዙ ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርጋው ውላለች እሸት ሻለቃ ወደ ከተማው የገባው በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይል ላይም ድንገተኛ ጥቃትን በመክፈት መድረሻ አሳጥተው እንደቆ

የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ላስታ ጄኔራል አሳምነው ጽጌ ኮር ያገዛዙን ጨፍጫፊ ኃይል 47ኛ ክፍለ ጦርን ድባቅ እንደመታ ተናግሯል። በግዳን ወረዳ ልዩ ስማ ወይራ በር በተባለችው ቦታ ከሌሊቱ ሰባት ሰዓት ሲል መነሻውን ከሙጃ ከተማ በማድረግ በላስታ ጄኔራል አሳምነው ጽጌ ኮር ስር የሚገኘውን የጥራሪ ክፍለ ጦርን ትዕግስቱ ሻለቃን ለማፈን ጥረት አድርጎ የነበረው ጠላት አንገት አስደፊ ኪሳራ ገጥሞት ተመልሷል፣ ሲልም አስረድቷል። በነበረው አውደ ውጊያ ጠላት ያለ የሌላ ይሉ በመጠቀም በአካባቢው ከባድ ድብደባ ቢያከናውንም ያልተ- ያልጠበቀው ነገር ገጥሞታል ሲልም አስረድቷል። በአውደ ውጊያውም የተማረከው ጥቁር ክላሽ ሶስት ሲሆን የክላሽ ተተኳሽም አምስት መቶ የብሬን ተተኳሽ ደግሞ ሁለት መቶ ሆኗል። የተማረከ መከላከያም በቁጥር ሶስት ሲሆን የቆሰሉ ደግሞ ሻለቃውን ጨምሮ ስምንት የተደመሰሱትም አምስት እንደሆኑ ጠቁሞ በአጠቃላይ ጠላት ላይ ከባድ ኪሳራ ደርሶበት ሽንፈቱን ተከናንቦ ወደ መጣበት እግሬ አውጪኝ ብሎ ፈርጥጦ ተመልሷል ሲል የጥራሪ ክፍለ ጦር ቃል አቀባይ ፋኖ ሞላ ተመስገን መረጃውን አድርሷል። ዓለም አቀፉ የጋዜጠኞች ፌዴሬሽን ዘጠኙ የዶቼቬሌ አማርኛ ጋዜጠኞች መታገድን አውግዟል። በአስቸኳይ ወደ ስራቸው እንዲመለሱም ማሳሰቢያውን ሰጥቷል። የዓለም አቀፉ የጋዜጠኞች ፌዴሬሽን አይኤፍጄ የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼቬሌ አማርኛ ዘጠኝ ጋዜጠኞች በጊዜያዊነት ማገዱን በጽኑ አውግዟል። በውሳኔውም በአስቸኳይ እንዲቀለበስ ጥሪውን አቅርቧል። ፌዴሬሽኑ ትናንትና ዕለት ባወጣው መግለጫ የኢትዮጵያ መገናኛ ብዙሀን ባለስልጣን ጋዜጠኞቹን ሙያዊ ስነምግባርን በመጣስና የሀገሪቱን ደንቦች በመተላለፍ ከሷቸዋል። የፌዴሬሽኑ ይህንን እርምጃ የዶቼ ቬሌን ዘገባ ዝም ለማሰኘትና በተለይም በአማራ ክልል ውስጥ ስላለው ግጭት ኢትዮጵያን ገለልተኛ መረጃ እንዳያገኙ ለመገደብ የታሰበ የማስፈራሪያ ድርጊት ነው ሲል የገለጸው ሲሆን የዓለም አቀፉ የጋዜጠኞች ፌዴሬሽን ዋና ጸሐፊ የሆኑት አንቶኒ ቤላንገር የዶቼቬሌ ጋዜጠኞች በባለስልጣን መታገድ ኢትዮጵያውያንን በአማራ ክልል ስላለው ግጭት እውነተኛ ዘገባ እንዳያገኙ ለማድረግ ሆን ተብሎ የተፈጸመ የማስፈራሪያ ድርጊት ነው ሲሉ ገልጸውታል። ኢትዮጵያ በቀይ ባህር አስተዳደር ውስጥ ምንም አይነት ሚና የላትም ሲሉ የግብፅ የውጭ ጉዳይ ሚኒስትር ተናግሯል። የቀይ ባህርን የማስተዳደር ጉዳይ የባህር ዳርቻ ሀገራትን ብቻ የሚመለከት ነው ሲሉ ባድር አብድላቲ ለአልአረቢያ ተናግሯል። እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ተሳትፎ ተቀባይነት የለውም ሲሉ አጽንዖት ሰጥተዋል። ግብፅ ከሳውዲ አረቢያ ጋር በቀይ ባህር አስተዳደር የወደፊት እጣ ፈንታ ዙሪያ እየመከረች መሆኑን የገለጹት የውጭ ጉዳይ ሚኒስትሩ ይህንን ወሳኝ የባህር ላይ መተላለፊያ የማስተዳደር ደህንነቱን እና መረጋጋቱን የማረጋገጥ ቀዳሚ ኃላፊነት ያለባቸው ሁለቱ ሀገራት ናቸው ሲሉም ጠቁሟል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር መነፈጓን እንደማትቀበልና ስትራቴጂካዊ ጥቅሞቿን በሰላማዊ መንገድ ለማስከበር ቁርጠኛ መሆኗን በሳምንቱ መጀመሪያ ላይ መግለጻቸው የሚታወስ ነው።